በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 14 የሚነበብ ስንክሳር። ዕረፍቱ ለቅዱስ ፊሊጶስ ሐዋርያ፣ ጥቅምት 14። በዚች ቀን ከ72 አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊሊጶስ አረፈ። ጌታችንም በቂሳሪያ አገር ውስጥ ባለፈ ጊዜ በውስጡ አስተማረ።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 የክርስትናን ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ስራይኛ ሲሞንንም አጥምቆት ነበር፤ እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊሊጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንዷ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢይ ኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም የአስተማረኝ ሳይኖር እንዴት አውቃለሁ አለ። ፊልጶስም ስለ ጌታችን ስለመከራው ስለ ለዓለም ሁሉ ድህነት ስለ ሆነው ሞቱ እንደተነገረ ተረጎመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዙ ውሃ ውስጥ ተጠመቀ። ከውሃውም በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ ዛጦን ከተማ ደረሰ። እያስተማረም እስከ ቂሳሪያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ ከአይሁድና ከሳምራውያን ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትናን ጥምቀትን አጠመቃቸው። ለሐዋርያው ፊልጶስም ከእርሱ ጋር ወንጌል የሚሰኩ አራት ሴቶች ልጆች ነበሩት። አገልግሎቱንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ሐዋርያው ጸሎት ይማረን ፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሚን። እረፍቱ ለሙሴ ዘሀገረ ሮሚ። በዚህችም ቀን ከሮሚ ሀገር የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፊሚያኖስ፣ የእናቱ አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። አብዝተውም ይመጸውታሉ ሁልጊዜም ይጸልያሉ። እስከ ዘጠኝ ሰዓትም ይጾማሉ። ድሆችንና ችግረኞችንም ሳይይዙ አይበሉም። ነገር ግን ልጆች የሏቸውም ነበር። የእግዚአብሔርን ፈቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው፣ ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሚውም የእግዚአብሔር ሰው ማለት ነው፣ ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊና ስጋዊ ትምህርትን፣ ጥበብን ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አውፊሚያኖስ ሚስቱ አግሊሲያን፣ እነሆ ልጃችን ሙሴ አደገ፣ ሚስትን ልናጋባውና በጋብቻውም ደስ ሊለን ለእኛ ይገባናል አላት። የሙሴ እናት አግሊያስም ሰምታ በዚህ ነገር ደስ አላት። ከሮሚ አገር ታላላቅ ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ሥርዓት አክሊላትንም አቀዳጇቸው። ከዚህም በኋላ ሥጋውንና ደሙን ተቀብለው ወደሚሰርጉበት ቤት ገቡ። ከዚህም በኋላ በማግስቱ አውፊሚያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪት ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜውም በነገረው ጊዜ ወደ ሙሽራይቱ ገባ። ድንቅ የሆነ ውበቷንና ደም ግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደም ግባት አላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግስት የሚደርሱበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራይቱንም እንዲህ አላት፣ የተባረክሽ እህቴ፣ ሰላም ይሁንልሽ። የእግዚአብሔርን ፍቅር አንድነት ከአንቺ ጋር ይኑር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 በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ። ከዚያም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአቃሪዮስ በስብከቱ ወራት የተላከለትን ክብር ይግባውና የጌታችን ኢየሱስ ክርስቶስን ስዕልና የእመቤታችን የቅድስት ድንግል ማርያም ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርን ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል፤ በቀንና በሌሊትም ጸሎትን አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። በዚያችም ዕለት በነጋ ጊዜ ወደ ሰርጎ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸውም ወደ ሐዘን፣ የሰርጉም ዘፈን ወደ ልቅሶ ወደ ዋይታ ተለወጠ። ከዚህም በኋላ አውፍሚያኖስ ባሮቹን ጠርቶ ብዙ ገንዘብ ሰጣቸው እንዲህም አላቸው፣ ልጄን እስከምታገኙ ድረስ ሁለት ሁለት እየሆናችሁ ወደ ሀገሩ ሁሉ ሂዱ፣ ለዶዎችና ለችግረኞች ምጽዋትን ስጧቸው። እነርሱም በሀገሩ ሁሉ ተበታተኑ። ከአባቱ አገልጋዮችም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ፤ ጌታ የኢየሱስ ክርስቶስ ሆይ ስላንተ ፍቅር ከአባቴ የባሮች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድልህኛልና አመሰግነሃለሁ። የአባቱ አገልጋዮችም ብዙ ወራት በሁሉ አገር ሲዞሩ ኖረው ወደ አውፊሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር በየሁለትና በየሦስት ቀኖች የሚጾም ሆነ። ከዚህም በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ እንዲህ አለችው፦ በጠዋት ወደ ቤተ ክርስቲያን ውጭ ውጣ። ከምሰሶ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለ። የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ በለው። በውጭ አትተው። ጾሙ ጸሎቱ፣ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ ዕጣን ተቀባይነትን አግኝቷልና አለችው። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሂዶ የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ፣ አለው። ቄሱም ወደ ቤተ መቅደስ አስገባህ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬያለሁ ብሎ መለሰለት። ወደ ቤተ መቅደስ የሚያስገባው ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚያም በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴ ሲሄድ ዘንድ አስቦ እርሷም የሐዋርያው ቅዱስ ጳውሎስ አገር ናት። እንዲህም አለ፣ እስከ ዕለተ ሞቴ በውስጧ እኖራለሁ። ሥጋው ምንም በሮሚ አገር የሚኖር ቢሆንም የትውልድ አገሩ ናትና በረከትን እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስም ይሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ንፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወደየትም እንደሚሄዱ አያውቁም ነበር፣ ቀኑ ጨላልሞባቸዋልና። ስለ ነብሳቸውም ድህነት ወደ እግዚአብሔር ለመኑ። በዚያንም ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሜ ሀገር ወደብም እንደደረሱ አወቁ።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 በጾምና በጸሎትም እየተጋደለ በዚያ በአባቱ ደጅ ዐሥራ ሁለት ዓመት ኖረ። ሰውን የሚወድ ቸርጌታችን ኢየሱስ ከዚህም ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው የመረጥሁ አንተ ብፁዕነ አንተ ፈቃዴን ፈጽመሃልና በዚህ ዓለም ከደስታ ሐዘንን፣ ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግናን ሰጠሃለው። ዳግመኛም ስምህን ለሚጠራ፣ መታሰቢያህንም ለሚያደርግ፣ የተራበውን ለሚያጠግብ፣ የተጠማውን ለሚያጠጣ፣ የተራቆተውን ለሚያለብስ፣ ገድልህንም ለሚጽፍ ወይም ለሚያጽፍ፣ ስለ ስምህ በጎ ሥራ ሁሉ ለሚሠራ ቃል ኪዳንን ሰጠው በሰማያዊት መንግሥትም በጎ ዋጋን ሰጠዋለው ከበጎ ነገር ሁሉ ምንም አላሳጣውም። አሁንም ከአራት ቀን በኋላ እወስደሃለው። ምርጦች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበትም አኖርሃለው። ይህንንም ብሎ ከእርሱ ዘንድ ወደ ሰማይ በታላቅ ክብር አድረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህንን ጸጋ በተሰጠው ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ! እንግዲህ ስለ እኔ ከምድከም ታርፋለህና ወረቀትና ቀለም አምጣልኝ አለው። ያ አገልጋይም ካነጋገሩ የተነሳ አድንቆ ወረቀቱንና ቀለሙን አመጣለት። የከበረ የእግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በአራተኛውም ቀን ያችን የጻፋትን መጽሐፍ በእጅ ጨበጣት፣ በእሁድ ቀንም በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ለነበረና ለሚኖር ፈጣሪያችን ምስጋና ይሁን እያለ ነብሱን ተቀበሏት። ሕዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሰውያው በላይ የጌታችን ሕጎችንና ስርዓቱን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው። እነርሱ ወደ ዘላለም ተላ ደስታ ይገባሉና የሚል ቃልን ሲጮህ ሰሙ። ሊቀ ጳጳሳቱና ኤጲስቆጶሳት፣ ቀሳውስቱና ዲያቆናቱ፣ ሕዝቡም ሁሉ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ሥርዓት ከተፈጸመ በኋላ ይህን ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያም ጊዜ የእግዚአብሔር ሰው በአውፍሚያኖስ ቤት ፈለጉት፣ እነሆ እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚል ቃልን ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምቶ አውፍሚያኖስን ጠራውና ይህ ታላቅ ጸጋ በቤትህ ውስጥ ሲኖር በሕይወቱ ሳለ እንድንጎበኘው በረከቱንም እንድንቀበል ለምን አልነገርከንም አለው። አውፍሚያኖስም እንዲህ ብሎ መለሰ። ክቡር አባቴ ሆይ፣ ቅድስና ይመስክር ይህን የሚመስል በቤቴ ውስጥ እንዳለ አላወቅኩም አለ። በዚያም ጊዜ ሊቀ ጳጳሳቱ ከሁሉ ካህናትና ሕዝብ ጋር ተነስቶ ወደ አውፊሚያኖስ ቤት ሄደ። የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርስታሱም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርስታስ አንስቶ የእግዚአብሔር ሰው ሙሴ የኦፊሚያኖስ ልጅ እናቱም አግሊሲያ እስከሚለው ስሙ እስኪደርስ በሕዝቡ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራራ አለቅሶንም አለቀሱ ቤተሰቦቻቸውም ሁሉ። ከዚህም በኋላ ሊቀጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያም ጊዜ ሊቀጳጳሳቱ የሐር ልብስ አስመጥቶ በክብር ገነዘው ወደ ቤተ ክርስቲያንም ወስደው ከስጋው እስከሚባረኩ በቤተ መቅደስ አኖሩት፣ ካህናቱና ህዝቡ ሁሉ። ከዚህም በኋላ ብዙ በሽተኞች፣ እውሮች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከስጋው በተሳለሙ ጊዜ ሁሉም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ህዝቡም በብዙ ጊዜ የልጁን የሙሴን ስጋ ከአልጋው ላይ እንዳይጥሉት አውፍምያኖስ ፈራ። ብዙ ገንዘብም አምጥተው ይበትኑት ዘንድ አገልጋዮቹን አዘዛቸው። ስጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር። ግን ከቶ አንድ እንኳን ወደ ገንዘብ ይሄድ የለም። ከዚህም በኋላ ስጋውን በታላቋ በሐዋርያት ጴጥሮስና ጳውሎስ ቤተክርስቲያን አኖሩ። ከሥጋውም ብዙ ድንቆች ተአምራት ተደረጉ። ዕውሮች አይተዋልና፣ አንካሶችም ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንት ያደሩባቸውም ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። የቅዱስ ገብረ ክርስቶስ መታሰቢያ በዚህችም ቀን ዳግመኛ የቆስጠንጠንያ ንጉስ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። ይህም ቴዎዶሲዮስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርን የምትፈራ ናት። ስሟም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሂደው ስዕለትን ተሳሉ። ቸር መሐሪ ወደ ሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደል መሲሕ ብለው ሰየሙት። ትርጓሚውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የስጋዊንም አስተማሩት። አድጎ በጎለመሰ ጊዜ የሮሜን ንጉስ ልጅ አጭተው እንደ ስርዓቱ አጋቡት። ከሌሊትም ኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚህም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቷም ሂዶ ራሷን ሳማት። እንዲህም እያለ ተሰናበታት፣ እግዚአብሔር ከአንቺ ጋር ይኑር፣ ከሰይጣን ሥራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተውኛለህ? አለችው። እርሱም በእግዚአብሔር ዘንድ እተውሻለሁ፣ እኔም ጌታዬ ኢየሱስ ክርስቶስን ልከትለው እሄዳለሁ፣ የአባቴ መንግሥት አላፊ ነውና፣ አንቺም መሐላሽን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባሕርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትምና ሙሽሪትንም ልጃቸውን ወዴታ አለ ብለው ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን ማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅስ ሆነ፣ አለቀሱ። በዚያችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሥ አምስት መቶ አገልጋዮቹን ምጽዋትን አድርገው የሚሰጧቸውን ብዙ ገንዘብን ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንያ አገር በተሰራች አንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድሆችም ግን ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም 15 ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄስም እመቤታችን እንዳዘዘችው አደረገ። ከዚህም በኋላ የተመሰገነ ግብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስዕል ፊት ቁሞ ጸለየ። እንዲህም አላት፣ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምሪኝ። ይህንም ብሎ የእመቤታችንን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፍቃድ ከአባቱ አገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ 15 ዓመት ኖረ። ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የስጋት ርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብዝተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ወሰደኝ። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጧ ታረፈ። በእሁድ ቀንም ሕዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶስዮስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያም ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስን አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈትታ ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጮኸትም ሆነ፣ መሪር ልቅሶንም አለቀሱ። አክብረውም ቀበሩት። መቃብሩም በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ተአምራትን የሚያደርግ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘለዓለሙ አሜን። እረፍቱ ለአረጋዊ ዘሚካኤል። በዚችም ቀን የታላቁና የከበረው አባታችን አቡነ አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር ዘጠኝ የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ አገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስም ስሙን ለሚጠሩ መታሰቢያውንም ለሚያደርጉ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳኵሚስ ዘንድ እንደተማረ ለልጆቹ መነኮሳት ሥርዓተ ማህበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞተ ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የመራኳና የዱማቴዎስና የእምራይስ መታሰቢያ። በዚችም ቀን የመራኳና ከእርሱ ጋር ያሉ ሰማዕታት የዱማቴዎስና የእምራይስ የ431 ሰማዕታት መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን፣ ጥቅምት 14 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን መልካም ጊዜ።